በመጨረሻም የሰሜን ለንደኑ ክለብ አርሰናል በቀረበበት ቅሬታ ይቅርታ ጠይቋል። ቪሴንት ኮምፓኒ ከባየር ሙኒክ ጋር የሚያቆየውን የውል ኮንትራት ለማደስ እንደዚሁ ተስማምቷል። በሌላ በኩል የእንግሊዙ ክለብ ኖቲንግሃም ፎረስት አዲስ አሰልጣኝ ለመሾም እንደዚሁ ከጫፍ ስለመድረሱ እየተገለጸ ነው የሚገኘው። የቢቢሲ የ2025 ምርጥ እንስት እግር ኳሰኞችም እንደዚሁ አምስት የመጨረሻ እጩዎች ይፋ ተደርጓል። በሀገር ቤት የኢትዮጵያ ሁለተኛው የኦሎምፒክ ጨዋታዎች ከአዲስ አበባ ከተማ አስተዳደር ጋር በጋራ በመሆን ወይም አዘጋጅነት የሚከናወነውን ውድድር በተመለከተ የተለያዩ ቅድመ ስራዎች እየተሰሩ እንዳሉ መረጃዎች እየጠቆሙ ይገኛሉ። በሌላ በኩል በኢትዮጵያ ቦክስ ስፖርት ውስጥ የከበረ ስም ካላቸው አመራሮች መካከል አንዱ የነበሩት በዛሬ ዕለት እልፈታቸው ተሰምቷል። ሰላም ጥራስጥልን አስጥልን ክብሯስና ክብሯን ተመልካቾቻችን ከናሁ ቴሌቪዥን ከሀገር ቤትና ከባህር ማዶ ለዛሬ እለተ ማክሰኙ ጥቅምት 11 2018 ዓ ም እናዳናቸውን ስፖርታዊ መረጃዎቻችንን ካሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዘው የመረጃዎቹ አዘጋጅ ገዛኸኝ ዱላ የካሜራ ባለሙያችን ዘካሪያስ ኃይሉ ነው። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ለሁለተኛ ጊዜ የሚከናወነው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ ከጥቅምት 15 2018 ዓ ም ጀምሮ በአዲስ አበባ አዘጋጅነት እንደሚከናወን ተገልጿል። የአዲስ አበባ ከተማ አስተዳደር ከከተማ ወጣቶችና ስፖርት ቢሮ ጋር በጋራ በመሆን የተለያዩ የቅድመ ዝግጅት ስራዎችን እየሰራ እንዳለ በዛሬው ዕለት ግምገማ እንደተደረገባቸውም እንደዚሁ የአዲስ አበባ ወጣቶችና ስፖርት ቢሮ እንደዚሁ ለሚዲያ አካላት ይፋ አድርጓል። በዛሬ ግምገማ ወይም ደግሞ አጠቃላይ ዝግጅቱን በተመለከተ በተሰሩ ስራዎች እና በመከናወን ላይ ባሉ ዝግጅቶች እንደዚሁ ግምገማ ተደርጓል ተብሏል። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ የሆኑት አቶ በላይ ደጀን ዛሬ በሰጡት መግለጫ በአጠቃላይ በክፍለ ከተማ ደረጃ ይህንን ሀገር አቀፍ የኦሎምፒክ ውድድርን ለወጣቶች ምቹ ለማድረግና ከባቢውን አስተማማኝ ለማድረግ ከደህንነትና ጸጥታ ጋር በተያያዘ እንደዚሁም ከመሰረተ ልማት ጋር በተያያዘ ያለፉትን ወራቶች ከፍተኛ ዝግጅት ሲያደርጉ እንደ እንደነበረ እንደዚሁ ተገልጿል። የግንዛቤ ማስጨበጫም ለወጣቶችም እንደዚሁም ከተማ አስተዳደሩን ወክለው በዚህ የውድድር መድረክ ላይ ለሚሳተፉም ስፖርተኞች ስለመሰጠቱ እየተገለጸ ይገኛል። ተወዳዳሪዎች ወደ አዲስ አበባ ሲመጡም ደማቅ አቀባበል እንደሚደረግላቸው ውድድሩንም ጨርሰው ወደ የአካባቢያቸው እስኪመለሱ ድረስ በጣም ደማቅ አቀባበል እንደሚሆንና ጥሩ ስራዎች መሰራታቸውን ነው የገለጹት። ማለት ነው በቂ የመለማመጃ ስፍራዎች በየክፍለ ከተማው ተዘጋጅተዋል ተብሏል። አዲስ አበባ ከተማ አስተዳደርን ጨምሮ እንግዲህ የድሬዳዋ ከተማ አስተዳደር ሌሎች እንዳለ በአጠቃላይ በሚባል ሁኔታ ክልሎች በዚህ የውድድር መድረክ ላይ ይሳተፋሉ ተብሏል። በርካታ ስፖርተኞች በርካታ ተተኪ ስፖርተኞች በተለያዩ የስፖርት አይነቶች እንደዚሁ እንደሚሳተፉ ነው እየተገለጸ የሚገኘው ማለት ነው። እንግዲህ የቦክስ ስፖርት እና የብስክሌት ስፖርት እንዳሌለም ተገልጿል። ምክንያቶቹ ብዙ ናቸው። በቀጣይ ያለውን ሁኔታ አጣርተን በተለይ ከቦክስ ጋር በተያያዘ ለምን ቀረበ። የኦሎምፒክ ስፖርት እንደሆነ ይታወቃል። ይህ ስፖርት ማለት ነው እና በሀገር ቤትም በጣም ብዙ አፍቃሪያን ያሉት ነው። እንግዲህ የግለሰቦች ግጭት እንዳለ በአመራሮች ደረጃ ግጭት እንዳለና አንዳንድ ፎርማሊቲ አላሟሉም በሚል ከውድድሩ መገለላቸው እየተገለጸ ነው የሚገኘውና ይህንንም በተመለከተ ናሁ ስፖርት እንግዲህ በቀጣዩ ቀናቶች ደግሞ አጣርተን ወደ እናንተ ውድ ተመልካቾቻችን ያለውን ጉዳይ የምናደርስ ነው የሚሆነው። ለጊዜው ግን የኢትዮጵያ ኦሎምፒክ ኮሚቴና የአዲስ አበባ ከተማ አስተዳደር ይህንን ውድድር በተሳካ ሁኔታ ለማጠናቀቅ እንግዲህ ሽርጉድ እያሉ ነው የሚገኙት። ውድድሩም ከአራት ቀናቶች በኋላ በመዲናችን አዲስ አበባ ጅማሮን ያደርጋል ተብሏል። ለተወዳዳሪ አሸናፊዎች በውድድር መድረኩ ላይ ለሚሳተፉ ስፖርተኞችም ዳጎስ ያለ ሽልማት ስለመዘጋጀቱ እየተገለጸ ነው የሚገኘው። የመጀመሪያው ዙር ውድድር እንግዲህ በሲዳማ ብሔራዊ ክልላዊ መንግስት ሀዋሳ ከተማ ላይ መከናወኑ ይታወቃል። አሁን ደግሞ በዓለም አቀፍ ደረጃ በተለይ የኢትዮጵያ ኦሎምፒክ የውጤት ከጊዜ ወደ ጊዜ አትሌቲክሱ ላይ ያሉት ውጤቶች እያሽቆለቆሉ ነው የሚገኙት እና እንደዚህ ወጣቶች ይህንን መድረክ ማግኘታቸው ደግሞ የበለጠ ምናልባት ተተኪ ስፖርተኞችን ለማግኘት ይረዳል፣ አንደኛው መንገድ ሊሆን ይችላል ተብሎ በበርካታ የእግር ኳሱ ሊቃን እንግዲህ ትልቅ ግምት ተሰጥቶታል፣ ወይም ደግሞ እምነት ተጥሎበታል ማለት ነው። በቀጣይ እንግዲህ እኛም የተመለ ከአራት ቀናቶች በኋላ መክፈቻውን ስለሚያደርግ ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ አሳዛኝ ነው ይህ መረጃ በተለይ የቦክስ ስፖርት አፍቃሪያን እና በቦክስ ስፖርት ውስጥ ላሉ የስፖርቱ ወዳጆች እንግዲህ ቀድሞ የኢትዮጵያ ቦክስ ፌዴሬሽን ፕሬዝደንት የነበሩት ኢንጂነር ውነኛው ከዚህ ዓለም በሞት መለየታቸው እየተገለጸ ነው የሚገኘው። ይህንን ዘገባ ያወጣው ከሀገር ውስጥ እስከ ዓለም አቀፍ ደረጃ ድረስ በስፖርት ላይ በቦክስ ስፖርት ላይ ትኩረት አድርጎ የሚሰራው ኬንዞ የተሰኘው የመረጃ ምንጭ ነው። ለናሁ ስፖርት ባደረሰው ዘገባ የተመለከትነው ማለት ነው። ዝርዝር ሀሳቦች አልወጡም። በቀጣይ እንግዲህ ያለውን ሁኔታ ደግሞ በተመለከተ እኚህን አመራር የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። የኢትዮጵያ ቦክስ ፌዴሬሽን ግን ላለፉት ዘጠኝ ዓመታት በብቃት ስለ መምራታቸው እየተገለጸ ነው የሚገኘው ማለት ነው። ተያያዥ ጉዳዮችን በቀጣዩ ቀናት ወደ እናንተ የምናደርስ ይሆናል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችን ይህንን ይመስላል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። ቀደም ሲል በመግቢያችን ላይ በሃይላይት መልክ ወደ እናንተ ያደረስናቸውን መረጃዎች አካተን ምሽት ላይ የሚደረጉትን የአውሮፓ ቻምፒየንስ ሊግ የውድድር መድረክ የተመለከቱ መረጃዎችንና ተያያጫ ጉዳዮችን ይዘን እንመለሳለን። አሁንም ናሁ ቴሌቪዥንን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እናመሰግናለን። ከመልእክቶች በኋላ ተመልሰን እንመጣለን። አብራችሁኑ ነው። እነሆ የምስራች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 ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ከናው ስፖርት ጋር ናችሁ። እጅግ በጣም እናመሰግናለን። የናው ቴሌቪዥን ፕሮግራሞች እየቀጠሉ ነው የሚገኙት። ቀሪ እንግዲህ የባህር ማዶ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን በቀሪ ደቂቃዎች ከእናንተ ጋር የምንዘልቅ ነው የሚሆነው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን የመረጃ ምንጮች እንደዚሁ ዋቢ በማድረግ ወደ እናንተ የምናደርስ ነው የሚሆነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ መነሻችን ነው። ዛሬ ምሽት በአውሮፓ የተለያዩ ከተማ ስቴዲየሞች የሚደረጉ ጨዋታዎች አሉ። የ2 2526 የውድድር ዘመን የተናፋቂ ወይም ደግሞ በአውሮፓ ካሉ የእግር ኳስ የውድድር መድረኮች በቀዳሚነቱ የሚጠቀሰው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የሊግ ፊክስ ሶስተኛ ጨዋታዎች ዛሬ ምሽት ጅማሯቸውን የሚያደርጉ ነው የሚሆነው። በዚህም መሰረት ምሽት አንድ ሰዓት ከ45 በኩል ተመሳሳይ ጊዜ የሚደረጉ ሁለት ጨዋታዎች አሉ። በተለይ የስፔኑ ክለብ ባርሴሎና በሜዳው እንደዚሁ የግሪኩን ክለብ ኦሎምፒያኮስን የሚያስተናግድበት ጨዋታ ከወዲሁ ትልቅ ትኩረትን አግኝቷል ማለት ነው። ባርሴሎና እስካሁን ድረስ ባደረጋቸው በመድረኩ ሁለት ጨዋታዎች በአንዱ ሽንፈት ገጥሞታል፣ አንዱን ደግሞ በአሸናፊነት በማጠናቀቅ ሶስት ነጥብ ይዞ ነው እየተመለከትነው ነው የምንገኘው ማለት ነው እና 36 ክለቦችን በሚያፋልመው በዚህ እንግዲህ ከተጀመረ ሁለተኛ አመቱ ላይ በሚገኘው በአዲሱ ፎርማት እንደሚታወቀው ስምንቱ የመጀመሪያ ደረጃ ሰንጠረጁ ላይ ከአንድ እስከ ስምንት የሚገኙ ክለቦች በቀጥታ የፕሌይኦፍ ጨዋታ ሳይጠብቃቸው ወደ ጥሎ ማለፍ 16ቱ ማለፍ ይችላሉ። ነገር ግን ደግሞ ከስምንት እስከ 24 ደረጃን ይዘው የሚያጠናቅቁ ደግሞ ክለቦች እንደሚታወቀው የፕሌይ ኦፍ ሌላ ተጨማሪ ጨዋታ እንደ የደርሶ መልስ ጨዋታ የሚያከናውኑ ነው የሚሆነው እና እዛው ስላለ መግባት ፉክክሩ እንደዚሁ እንደቀጠለ ነው የሚገኘው። ገና ኮዲዮ ማለት ነው። ዛሬ ምሽት በብሉ ግራናዎቹ በኩል ወሳኝ ወሳኝ ተጫዋቾቻቸው በጉዳት ምክንያት ላይሰለፉ እንደሚችሉ አሰልጣኝ ሃንስ ፍሊክ ማረጋገጫ ሰጥቷል። እንደነ ራፊናህን የመሳሰሉ ተጫዋቾች እንደዚሁም ደግሞ ሮበርት ሎቫንዶስኪ ጋቪን የመስ ኤድሪን የመሳሰሉ ተጫዋቾች በጨዋታው እንቅስቃሴ ላይ ላይገኙ እንደሚችሉ እየተገለጸ ነው የሚገኘው በጉዳት ምክንያት ማለት ነው። ማርከስ ራሽፎርድ በጨዋታው ልዩነት ፈጣሪ ከሚሆኑ የባርሰሎና ተጫዋቾች መካከል አንደኛው ሊሆን እንደሚችል በጨዋታው እንቅስቃሴ እንደዚሁ መረጃዎች እየጠቆሙ ነው የሚገኙት። ይህ ጨዋታ ፍጻሜውን እንዳገኘ ወይም ደግሞ በዚሁ ሰዓት ላይ ካይራት ከፓፎስ ጋር የሚያደርጉትም ጨዋታ ይጠበቃል። እነዚህ በአንጻራቢነት አነስተኛ ግምት የተሰጣቸው ሁለት ቡድኖችም ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው ምሽት አራት ሰዓት ላይ በኩል ተመሳሳይ ጊዜ በጣም ጠንከር ጠንከር ያሉና ለተመልካች ማራኪ ሊሆኑ ብርቱ ፍክክርንም ሊያስመለክቱን የሚችሉ ጨዋታዎች እንደዚሁ የሚከናወኑ ይሆናል። የእንግሊዙ ክለብ ኒውካስል ዩናይትድ በሜዳው ሴን ጀምስ ፓርክ ስቴዲየም የፖርቹጋሉን ክለብ ቤኔፊካን የሚያስተናግድበት ጨዋታ ይጠበቃል። እንግዲህ ኒውካስል ዩናይትድ የተለያዩ ኮከቦችን ቢይዝም በሊጉ ያናህል ስኬታማ ጊዜን እያሳለፈ ነው ለማለት አይቻልም። በሳምንቱ መጨረሻ ቀናት በብራይተን ተሸንፏል። ከዛ በፊትም የተለያዩ ሽንፈቶችን ማስተናገዱ እናስታውሳለን። አሁን ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ አሸናፊነት ለመምጣት ዛሬ በሴን ጀምስ ፓርክ ስቴዲየም ጨዋታውን የሚያከናውን ይሆናል። አሰልጣኝ ጆዜ ሞውሪኒዮን ዳግም በእንግሊዝ ምድር የምንመለከትበት ነው። ከዚህ በፊት እንደምናስታውሰው በስታንፎርድ ብሪጅ በመጀመሪያው በሁለተኛው ሳምንት ከቀናቶች በፊት ተመልክተን ነበር ከቼልሲ ጋር ጨዋታቸውን ሲያከናውኑ ማለት ነው እና አንድ ለባዶ በሆነ ውጤት ተሸንፎ እንደነበረ እናስታውሳለን። ኦንጎል በተቆጠረባቸው አጋጣሚ ማለት ነው። ዛሬስ ወደ እንግሊዝ መጥተው ደግሞ እንደዚሁ ሌላኛውን ክለብ ኒውካስል ዩናይትድ ነው የሚገጥሙ ነው የሚሆነው ከቤኒፊካ ጋራ ጨዋታ ከኒውካስል ዩናይትድ ጋር ጨዋታቸውን ያደርጋሉ። የሆላንዱ ክለብ ፒኤስቪ እንደዚሁ ከጣሊያኑ ክለብ ናፖሊ ጋር የሚያደርጉትም ጨዋታ ይጠበቃል። ዩኒየን ሴንት ከኢንተር ሚላን እንደዚሁ ደግሞ ሌላኛው የስፔኑ ክለብ ቪላሪያል ከእንግሊዙ ክለብ ማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። በርካታ የእግር ኳስ አፍቃሪያን ዘንድ ግን በጉጉት እየተጠበቀ የሚገኘው የእንግሊዙ ክለብ አርሰናል ከስፔኑ ክለብ አትሌቲኮ ማድሪድ ጋር የሚያደርጉት ፍልሚያ ከወዲሁ ትልቅ ትኩረትን እየሳበና ና አነጋጋሪ ጉዳዮች እየወጡበት ይገኛሉ። ቀደም ሲል በመግቢያችን ላይ እንደገለጽነው አርሰናል በስተመጨረሻ ቢሆን ይቅርታ የጠየቀበት ጉዳይ ተከስቶበታል። በተለይ ከተቃራኒ ቡድን ልኡክ ቡድን ጋር አቀባበል ጋር በተያያዘ ቅሬታ እየቀረበበት ነበር። የስፔኑ ክለብ አትሌቲኮ ማድሪድ የሉክ ቡድን አባላቶች ኤምሬትስ የነበረው አቀባበል እና እንደዚሁ ከፋሲሊቲ ጋር በተያያዘ በተለይ ሙቅ የሆነ ሻወር ወይም ውሃ አላገኘንም የሚል ከልምምድ በኋላ ሰውነታቸውን ለመታጠብ እንደተቸገሩ እየተገለጸ ነበር እና ከዚህ ጋር ተያይዞ ለአውሮፓ እግር ኳስ ማህበር አቤቶታቸውን ማቅረባቸው ተገልጾ ነበር ና ለተወሰኑ ሰዓታት የመድፈኞቹ ሰዎች ወይም የአርሰናል ሰዎች በዚህ ጉዳይ ላይ ምንም አላሉም ነበር ና ይሄ ደግሞ ብዙዎችን እያበሳጨ ነበር። ነገር ግን በስተመጨረሻ ቢሆን አሁን በወጡ መረጃዎች ደግሞ አርሰናሎች ትክክል ነው ተገቢውን ሁኔታ አላሟላንም በሚል ይቅርታ ጠይቋል ተብሏልና በስተመጨረሻም እንግዲህ ጨዋታውን ሰላማዊ ለማድረግ ሞክረዋል ሲሉ የተለያዩ መረጃዎች እየወጡ ነው የሚገኙት። ቀደም ሲል ግን እነሱም በተለያዩ መገናኛ ብዙኃን በተለይ የስፔኑ ተነባቢው ጋዜጣ ማርካን ጨምሮ ሌሎችም የመረጃ ምንጮች ይህንን ጉዳይ በትልቅነት እያነሱት ነበረ። አንዳንድ ጊዜ ለተቃራኒ ክለብ አባላቶች የሚሰጥ እንክብካቤ ከጨዋታ ጋራ ይያያዛል የሚል የስነ ልቦና ትልቅ ጉዳት እንዳለው ነበር ሲገልጹ የነበረው። ነገር ግን በስተመጨረሻ አርሰናሎች ደግሞ ይህንን ይቅርታ ማለታቸው ደግሞ የበለጠ ጉዳዩን ያለሳልሰዋል የሚል መረጃዎች እየወጡ ነው የሚገኙት ማለት ነው። በምሽቱ ጨዋታ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ለመጀመሪያ ጊዜ ነው በዚህ መድረክ የሚገናኙት ሁለቱ ቡድኖች። ከዚህ ቀደም በአውሮፓ ቻምፒየንስ ሊግ የውድድር መድረክ ተገናኝተው አያውቁም። ነገር ግን በኢሮፓ ሊግ ደግሞ አንድ ጊዜ በሰሚፋይናል ወይም ግማሽ ፍጻሜ ጨዋታ ላይ ተገናኝቶ እንደነበረ መረጃዎች ይጠቁማሉ ማለት ነው። እና ዛሬ እንግዲህ በሚደረገው ጨዋታ ላይ ወደ ኤምሬትስ የመጣ ነው ጨዋታውን ለማሸነፍ እና ሙሉ ሶስት ነጥብ ይዘን ለመመለስ ነው የሚል አስተያየት ሰጥቷል። አርጀንቲናዊ አሰልጣኝ ዲያጎ ሲሞኒ የአትሌቲኮ ማድሪዱ መሪ ማለት ነው። ፕሬስ ኮንፈረንስ ነበረው ከጨዋታው አስቀድሞ ማለት ነው። እና ከዚህ ጋር በተያያዘ የተለያየ መረጃዎች እየወጡ ነው የሚገኙት። አሰልጣኝ ሚኬል አርቴታም ጥሩ መሆኑን እና ምክርም አስተላልፈዋል። አሁን የያዘው መንገድ አጠናክሮ ከቀጠለ በቀጣይ በዓለማችን ላይ የምንመለከታቸው ወጣትና ውጤታማ አሰልጣኞች አንደኛው ይሆናል የሚል እንደዚሁ አስተያየቱን ሰጥቷል። አሰልጣኝ ሚኬል አርቴታን በተመለከተ ማለት ነው ዲያጎ ሲሞኔ። ይህንን ተመልክተናል። በዛሬው ጨዋታ ላይ ምናልባት ፔሮ ኢንካፔ በአርሰናል በኩል ወደ ሜዳ ሊመለስ የሚችልበት ሁኔታዎች እንዳሉ እየተገለጸ ይገኛል። የመድፈኞቹ ደጋፊዎች በጣም እየናፈቁትና ደጋግመው ለማየት ፍላጎት አላቸው። ከዚህ ቀደም ምክንያቱም የተወሰኑ ደቂቃ ነው ጨዋታዎችን አድርጎ ከዛ በኋላ እንግዲህ በጉዳት ምክንያት ከሜዳ ርቆ የነበረው ማለት ነው። ዛሬ ግን በዛሬው ጨዋታ ላይ ሊመለስ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። ይህንን አይተናል እንግዲህ ከ አርሰናል እና ከአትሌቲኮ ማድሪድ ጋር በተያያዘ እነዚህ ያሉ መረጃዎች ናቸው የተጠበቁ። ጉዳት ላይ የሚገኙ ተጫዋቾች እንደዚያው የቡድን ዜናዎች ዝርዝር ሲወጣ እንደ ማርቲን ኦዲጋርድ፣ ካቨርስ ኑኒ ማዱኬን የመሳሰሉ ተጫዋቾች በጉዳት ጄሱስን ጨምሮ በጉዳት ምክንያት ለዛሬው ጨዋታ ዝግጁ ያለ መሆናቸው ተገልጿል ማለት ነው። ይሄንን ተመልክተናል። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን የምናጠናቅቅ ነው የሚሆነው የ25 የቢቢሲ የዓመቱ ምርጥ እጩ አምስት እግር ኳሰኞች እንደዚሁ ይፋ ተደርጓል። የባርሰሎና ወይም ደግሞ የስፔን ተጫዋቾች እና የእንግሊዝ ተጫዋቾች ናቸው በብዛት እየተመለከትናቸው ናቸው የምንገኘው። አይታና ቦንማቲ የባርሴሎና ተጫዋች እንደዚሁም ፓትሪሲያ ጉጃሮን የመሳሰሉ ተጫዋቾች እንደዚሁ በእጩነት ከተካተቱ እንስት እግር ኳሰኞች መካከል ይጠቀሳሉ። የአርሰናሎቹ እንደዚሁ ማሪዮና ካልዴት እና ደግሞ አሊያስ ሩሶ በተመሳሳይ ከአርሰናል እግር ኳስ ክለብ እንደዚሁ በእጩነት የገቡ ተጫዋቾች ናቸው። የሌላኛው የእንግሊዙ ክለብ የቼልሲ ግብ ጠባቂ አናህ አብቲን እንደዚሁ በተመሳሳይ በእጩነት ተይዛለች። እነዚህ አምስት እጩዎች እንግዲህ በቀጣይ ተፋልመው ነጥረው የወጡ ተሸላሚ ነው የሚሆኑት እንደየደረጃቸው። የአርሰናሎቹ ተጫዋቾች እንደሚታወቀው ማሪዮና ካሊት እና አሊሲያ ሩሶ የአውሮፓ ቻምፒየንስ ሊግ የውድድር መድረክን በሴቶቹ ዘርፍ ለመጀመሪያ ጊዜ እንግዲህ የመድረኩን የዋንጫ ክብር ማሳካታቸው የሚታወሳል። የወቅቱ የአውሮፓ ቻምፒየንስ ሊግ አሸናፊዎች ናቸውና ይህ እንግዲህ ሻምፒዮናነታቸው ምናልባት ተሸላሚ ሊያደርጋቸው የሚችል እድል የበለጠ የሰፋ ስለመሆኑ ነው እየተገለጸ የሚገኘው ሳንዲያች እኚህ አሰልጣኝ ደግሞ ለሚቀጥሉት ሁለት ዓመታት የኖቲንግሃም ፎረስት እግር ኳስ ክለብ አሰልጣኝ ሆነው ለመሾም ስለመስማማታቸው እየተገለጸ ነው የሚገኘው። ከዚህ ቀደም በመርሲሳይዱ ክለብ ኤቨርተን እና በበርንሌ እግር ኳስ ክለብ ውስጥ እናቃቸው ነበረ። አሁን ኖቲንግሃም ፎረስትን ለመረከብ እንደዚሁ ተስማምቷል ተብሏል። የመጨረሻው መረጃችን የሚሆነው ደግሞ የጀርመኑ ክለብ ባየር ሙኒክ አሰልጣኝ ቪሴንት ኮምፓኒ ለሚቀጥሉት እስከ 2029 ድረስ የሚያቆየውን የውል ኮንትራት በቫቫያሩ ቤት ስለመስማማቱ ተገልጿል። ይህ አሰልጣኝ እንግዲህ ከበርንሌ ነበረ። ከዛ በፊት አንደርሌክትን በቤልጂየሙ እንደዚሁ በሀገር ቤልጂየም ሲያሰለጥን እንደነበረ እናስታውሳለን። በርንሊን ደግሞ ከሻምፒዮንሺፑ በሚገርም ብቃት ካሳደገ በኋላ በፕሪሚየር ሊግ ውስጥ ሳይሳካለት ይዞት መውረዱ ይታወሳል። በብቃቱ ግን የተደመሙት የባየር ሙኒክ ሰዎች ይህንን አሰልጣኝ በዋና አሰልጣኝነት ቀጥረው አምና የቦንደስሊጋውን የዋንጫ ክብር ማሳካት ችሏል። ዘንድሮ ደግሞ ካደረጓቸው 11 ጨዋታዎች ሁሉንም ጨዋታዎች በማሸነፍ ቀዳሚ ስፍራ ላይ ተቀምጧል። አርባ ግቦችንም ተቃራኒ መረብ ላይ እንደዚሁ ከመረብ ማሳረፍ የቻለበት ውጤቱ እየተደነቀለት ሲነት ይገኛል። በቀጣይ ከነ ሀሪኬን የመሳሰሉ ተጫዋቾች፣ ሉዊስ ዲያዝ፣ እነ ሰንዴ ኦሊሴን የመሳሰሉ ሚሼል ኦሊሴን የመሳሰሉ ተጫዋቾችን በስብስብ ውስጥ ይዟል እና ደማቅ ታሪክ ሊጽፍ እንደሚችል እየተነገረ ነው የሚገኘው። የቦንደስሊጋውን የደረጃ ሰንጠረዥ በቀዳሚነት ይመራል። የአውሮፓ ቻምፒየንስ ሊግ ያደረጋቸውን ሁለት ጨዋታዎችም እንደዚሁ በበላይነት ማጠናቀቅ ችሏል ማለት ነው። ቪሴንት ኮምፓኒ እጅግ በጣም ያማረውንና ውጤታማውን ጊዜ ከባየር ሙኒክ ጋር ይዞ እየተጓዘ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችን እዚህ ላይ እናጠናቀቃለን። መረጃዎችን እናንተ በማድረስ ገዛ ይንዱ ላይ የካሜራ ባለሙያችን ዘካሪያ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።